አሰላም ዓለይኩም ወረሐመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ፣ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ከእኔ ጋር አልሐምዱሊላሂ ሰላም ነኝ። እናንተስ እንዴት ናችሁ? ደህና ናችሁ ወይ? ከእኔ ጋር አልሐምዱሊላሂ። እንዲሁም ክርስቲያኑ ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ብዝት ብዝት ይበልልኝ አለ ሀገራችንንም ሰላም አላህ ያድርግልን ላችሁ። እና ዛሬ ደግሞ መዝናኛ ቦታ ውለን ማለት ነው። አሁን ትምህርት ስለተዘጋ በቃ ባህር ለባህር ሞል ለሞል እየሄድ ምናምን ማለት ነው። ያው ብቻ ልጅ የያዘ ሰው ያው ወደ ሌላ ቦታ አይገባም፣ ልጆቹ በገቡበት ቦታ ነው እንጂ የምንገባው ማለት ነው። እና ማሻላ በጣም ደስ ይላል እንደዚህ የምትዞር ማለት ነው። እና ይህ ሁላችሁ እንግዲህ ዱባይን ማስታወሻ እየያዝን እንግዲህ ወደ ሀገር ስንገባ እንደዚህ ነበር እንላለን ማለት ነው። ዱባይን በዚህ መልኩ ይዘናታል። ይሄው ባህሩ ውሃው እንዴት ደስ እንደሚል ማለት ነው። ሁሎች ይህ እስኪ ሁላችሁም ተመልከቱ። በጣም ነው የሚያምሩ ባህሩ ደግሞ እኔ የመጀመሪያ ጊዜ ነው። ይሄ አቡዳቢ ላይ ማለት ነው። አቡዳቢ ላይ መጀመሪያ ጊዜ ነው፣ ግን ዱባይን አውቀዋለሁ ጊዜ ሄዳለሁ ማለት ነው። እና ማሻላ ተባረከላ ይህንን ይመስላል ይላችኋለሁ፣ ውዶች። ይሄ እና ይሁላችሁ ይህን ይመስላል። ሁላችሁ በጣም ነው የሚያምረው። ማሻ አላ ተባረከላ እና ይህን ይመስላል። እስኪ እና ወደ ሲጂስስ ወዳችሁ፣ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ ማለት ነው። አበረታቱኝ። እስኪ እና አዲስ ጀማሪ ነኝ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ፣ አበረታቱኝ እላችኋለሁ። ወደኪ ማለት ነው። እና ይህን ይመስላል ባህሩ እንግዲህ እንደምታዩት ነው ይህንን ይመስላል በጣም ነው የሚያምረው። እናንተም እየሄዳችሁ እንግዲህ ዘና በሉበት ማለት ነው። እና ስወዳችሁ ሰብስክራይብ ላይ ሼር ኮሜንት እያደረጋችሁ እስኪ አበረታቱኝ ማለት ነው። አበረታቱኝ እስኪ አንድ ሺ አስገቡኝ ማለት ነው። አንድ ሺ አንድ ሺ አንድ ሺ አንድ ሺ አስገቡኝ። ቆይ እስኪ ደግሞ አንድ ጊዜ አንድ ነገር ጠይቃችሁ ማለት ነው። ሊብ ላይ በስንት ሰብስክራይብ ነው የሚያስገባው ያ ቀጥታ ሊብ ማለት ነው። በአፕሊኬሽን ሳይሆን በቀጥታ ሊብ በስንት ሰብስክራይብ ነው የሚያስገባው? እኔም ቢያለኝ ሳሌሽያኔ እስኪ የምታውቀው ልጆች ማለት ነው እንግዲህ ቤተሰብ ሁኑ አዳምጣቸው እስኪ በኮሜንት ንገሩኝ ማለት ነው። ውዶች የ ማለት ነው በስንት ሰብስክራይብ ነው ሊብ ላይ የሚገባው? እና ንገሩኝ ይላችኋለሁ ውዶች እያ ማለት ነው ስወዳችሁ እኔ ልገባ ብለን ቢያለኝ ለምን እንዲሆነ አላውቅም። እኔ በበፊተኛው ረሳሁት፣ ወላይ በስንት ሰብስክራይብ ላይ ዩቲብ ላይ እንደገባሁኝ አላውቅም ረሳሁት፣ ማለት ነው። እና ነገሩኝ እላችኋለሁ ውዶች፣ እዬ ስወዳችሁ፣ ስወዳችሁ። እና እነዚህ ቀጭኔዎች አያችሁ፣ ቀጭኔዎቹ እነዚህ አንገተ ረዝሞች ወፎ እንትኖች ምንድን ነው? ቀጭኔ ቀጭኔ ባህር ለባህር የሚሄዱት ማለት ነው። የባህሮቹ ማለት ነው። በጣም ነው የሚያምሩት እኛ ያው ለመግባት እኔ ፈርቼ ነው እንጂ ወንዶች ስላለው አለዛ፣ በጣም ነው ወዲህ ወዲህ ሲመጡ። አሁን ሰዎቹ ሲሄዱባቸው እንትን ያሉት ማለት ነው። አለዛ በፊት ወዲህ ነበሩ ማለት ነው። ከሰው ጋር ስለው ነበርኩ ይሄንን ለማቀረብ አልተመቸኝም ማለት ነው። እና በጣም ነበር የሚያምሩት እላችኋለሁ ውዶችዬ እናንተ መስይ ሞክሩት እላችኋለሁ። እና ደግሞ እንደዚህ ልጅ ይዘው ሲጫወቱ እኔ ነፍሴ ግን አይችልም። ወላ ላዚም አሁን እዚህ እንደዚህ እንትን እያሉ እኔ ፈራለሁ። ልጅዬ በተለይ አንድ ጊዜ እንደዚህ ማረሳው ነገር አለ ማለት ነው። ሰላላ ላይ ሰላላ ላይ እየሄዳችሁ ሰዎች ታቁታላችሁ ማለት ነው። ሰላላ እንደዚህ ባህር ነው በጣም ይሄ የዝም ብሎ ያኔ ኖርማኒ ባህር ነው ማለት ነው። የዛ ግን በጣም ኃይል አለው ይጮኋል። አንዳንድ ጊዜ ሲመጣ ደግሞ ይጮኋል በጣም ማለት ነው። ከዛ እኛ አሻጋሪ ላይ ወላሂ ላዚም አሻጋሪ ለአሻጋሪ ነን የኛው ሀበሻ ናት ማለት ነው። ስሃን አለው ልጆች ልታወጣ እንደገባች ነው በዛ ወይ የቀለጠችው ማለት ሰላላ። እኔ ዳግመኛ ዝግዲም ላልመጣ ነው ያልኩት ማለት ነው። እና የዝንጎ ባህር የኔ ደስ ይላል፣ ደስ ይላል የኔ። በማታ ሰዓት ነበር ይሄር ነው ደግሞ ማለት ነው። እየመሸ ነበር እና ይሄር ነው ደስ ይላል ያኔ ጥሩ ነው። አየሩ ቀዝቃዛ ነው፣ ሙቀት የለውም። ደስ ይላል እና ሰላላት እንደዚህ ስለቀጣኝ ስላየሁኝ ከዛ ወዲህ እኔ ባህል መግባት አልወድም ማለት ነው። ይሄዳለሁ ግን አልገባም እኔ ማለት ነው። እንደዚህ የዛሬ ስንት ዓመት ነው እንደዚህ ግጅ ዱባይ እኔ አልገባም እኔ አልገባም። ያችሌ መታ ነው ፊት የግርጥ የምትለበኝ ማለት ነው። እና ራሳችሁን እየጠበቃችሁ በተለይ ልጆች የምትይዙ ልጆች ራሳችሁን እየጠበቃችሁ ላቸዋለሁ፣ ውዶችዬ አለመቀደም ነው። እና ራሳችሁን ጠብቁ፣ በተለይ ልጅ የምትይዙ ልጆች ራሳችሁን ጠብቁ። ላቸዋለሁ፣ ውዶችዬ። ሰላም አሌይኩም ወረሀመቱላ በረከቱ።